መላው የሕይወቱ ዘመን አስተማሪ የሆነ ድንቅ ታሪክ ያለው አባት፣ ይህም አባት ስለ ትእዛዝ ሲነሳ ቀድሞ በታዛዥነቱ ግንባር ቀደም የሆነ ለቅዱሳኖችም ፍኖት መንገድ የሆነ አባ ዮሐንስ ሐፂር ታሪኩንም እናሰማለን። የዚህ ቅዱስ ወላጆቹ ከላይኛው ግብፅ ናቸው። እነርሱም እግዚአብሔርን የሚፈሩ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 አንተ ወጣት ጎልማሳ ስለሆንክ ይህንን ሁሉ ችግር አትችልም። ነገር ግን ወደ ዓለም ተመልሰ እንደ ሰው ሁሉ በጓኗኗርን ትኖር ዘንድ ይሻልሃል የዚች ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንዲህ አለው። እኔ በጥላ ስር ልኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ። ይህም አባባይ ሞኝ እግዚአብሔርን ሳይጠይቅ ምንም ስራ ይሠራምና በዚያን ጊዜ ስራውን ይገልጥለት ዘንድ ስለ ዮሐንስ ሐፂር እግዚአብሔርን ለመነው። የእግዚአብሔር መልአክ ተገልጦለት እርሱ የተመረጠ መሳሪያ ይሆነሃልና ተቀበለው ብለሃል አለው። ከዚህ በኋላ ዮሐንስ ሐፂርን ወስዶ ወደ ቤተ ክርስቲያን አስገባውና የመንኩስና ልብሶችን አምጥቶ በላያቸው ሦስት መዓልት ሦስት ሌሊት ጸለየ።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 የከበረ አባ ዮሐንስም ከሜዳ መካከል በውጭ ቆመ። በየቀኑም በጠዋት እየወጣ ከዚህ ላይም አለሻም እያለ ይመታዋል። እርሱ ግን አባቴ ሆይ ቅርበላይ ብሎ ከእግሩ በታች ይሰግዳል። በሰባተኛይቱም ቀን ወደ ቤተ ክርስቲያን ሊሄድ ሽማግሌው አባ ባይ ወጣ። አባ ዮሐንስም ሰባት መልአክ ከበውት አክሊላትን ሲያቀዳጁ ታያቸው።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 ውሃውም አስራ ሁለት ምዕራፍ ያህል የራቀ ነው። ከሶስት ዓመት በኋላ የእንጨት አቆጥቁጦ በቀለ፣ ታላቅም ዛፍ ሆኖ አብቦ ጣፋጭ ፍሬን አፈራ። አባባይም ወይም ከፍሬው ለቅዱሳን አረጋውያን ወሰድላቸውና የታዛዡንና የትሁቱን ፍሬ እንሆ ብሎ አላቸው። እነርሱም ይህ ድንቅ ተአምርን አይተው አደነቁ። ለመምህሮቻቸው ለሚታዘዙ እንዲህ ያለ ጸጋ የሚሰጥ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 እግዚአብሔር ቅዱሳን ጻድቃኖቹን አባ እንጦንስን፣ አባ መቃርስን፣ አባ ጳቁሚስን ከእርሳቸውም ጋር መንፈሳዊ አባቱ አባ ባይሞን ያረጋጉትና ከዚህ ከኃላፊው ዓለም መለየቱን ይነግሩት ዘንድ ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት፦ ደስ ይበልህ እግዚአብሔር የማያልቅ ተድላ ደስታን አዘጋጅቶልሃልና ክብር ይግባውና ጌታችን እንዳዘዘ በእሁድ ቀን ሁለተኛ ወደ አንተ መጥተን ወደ ዘላለም ሕይወት እንወስድሃለን። ባርከውትም ከእርሱ ዘንድ ተመለሱ። በአርብ ቀንም አገልጋዩን ወደ አንድ ቦታ ላከው። ከዚህ በኋላ ጥቂት ታመመ። በእሁድ ቀንም ሌሊት ዶሮ ሲጮህ እንሊያ ቅዱሳን ከሁሉም ቅዱሳን ማኅበር ጋር መጡ። የመላእክትም ሰራዊት ሁሉ ወደ እርሱ መጡ። ባያቸው ጊዜም ደስ ብሎት በእግዚአብሔር እጅ ነፍሱን ሰጠ። መላእክትም እያመሰገኑና እየዘመሩ በታላቅ ክብር ነፍሱን አሳረጓት። በዚያን ጊዜ ረድኡ መጣ። ነፍሱንም ከበው እያመሰገኑ ሲያሳርጓትና የጻድቃን መላእክት ማኅበር አይቶ እያደነቀ አንድ ሰዓት ያህል ቆመ። ከመላእክትም አንዱ ወደ እርሱ መጥቶ የቅዱሳንን ስማቸውን በመጥራቱ በጣቱ እያመለከተ ይህ አባ ገሌ ነው ብሎ አስረዳው። ረድኡም መልአኩን እንዲህ ብለው ጠየቀው። ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? አለው። መልአኩም የመነኮሳት ሁሉ አባት አባ አንጦንስ ነው አለው። ወደ በዓቱ የሚያረድህ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ለቅሶን በላዩ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ ሐጺርን እንዳረፈ ነገራቸው። እነዚያም መነኮሳት አክብረው ገንዘው ስጋውን ተሸክመው ወስደው በቦታው አኖሩት። የደረቀ እንጨት ተክሎ ባበቀለበት ላይ በሰራት የራሱ በሆነች ቤተ ክርስቲያን ውስጥ ልጆቹ ከዚህ አፈልሰው ወስደው እስካኖሩት ድረስ በዚያ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ዮሐንስ ሐጺር ጸሎት ይማረን። ተከበራችሁ የልዑል እግዚአብሔር ቤተሰቦች ይህንን መንፈሳዊ ቻናል ሰብስክራይብ በማድረግ ቪዲዮቹን ላይክ በማድረግ መንፈሳዊ ድጋፋችሁ አይለየን እንላለን።